ሃደት ብን የሚለው የእንግሊዝኛ ሀረግ እንዴት መጠቀም እንዳለባችሁ፣ መች መጠቀም እንዳለባችሁ፣ ምን ማለት እንደሆነ የማታውቁ ከሆነ በዛሬ ቪዲዮ አብጠርጥሬ እነግራችኋለሁ። ሄሎ ቢዩቲፉል ፒፕል፣ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። እንግሊዝኛ ከሚያከብዱ ነገሮች መሃል ተርታ የሚሰለፈው ፐርፌክት ቴንስ ይባላል፣ ወይም ፐርፌክት ቴንስስ ይባላሉ። በዛ መሃል ውስጥ ደግሞ ቺን ሃድ እና ከዛ በኋላ ብን የሚለውን የማይጠፋ አልነ በተለይ በተለይ በሃላፊ ፓስት ፐርፌክት ቴንስ ይባላል። እንግሊዝኛን ከሚያከብዱት ቴንስስ ውስጥ ወሳኙ ቦታ የሚይዘው ደፐርፌክት ቴንስስ የሚባሉ ናቸው። ደፐርፌክት ቴንስስ በደንብ አድርጎ መጠቀም የቻለ ሰው እንግሊዘኛውን ከፍ አደረገ ማለት ነው። ስለዚህ እንግሊዝኛችሁ ካለበት ቦታ ከፍ ለማድረግ ከወሰናችሁ የዛሬ ቪዲዮ በደንብ ይጠቅማችኋል። ወደ ዋናው ርዕሳችን ወይም ደግሞ ሀዲት ብን ሳንገባ በፊት ትምህርቱ እንዲገባችሁ በአራት ክፍሎች ዘርዘር አድርጌ እነግራችኋለሁ ነው። የመጀመሪያው ክፍል የምንመለከተው ስለ ሀዲት ብን ሳይሆን ስለ ፓስ ፐርፌክት ቴንስ የሚባለው ራሱ የሚባለው ራሱ። ምክንያቱም እሱ መነካቱ ስለማይ ስለማይቀር ማለት ነው። ስለዚህ ፓስ ፐርፌክት ቴንስ አወቃቀሩን ተረተን ከዛን በቅደም ተከተል እስከመጨረሻው እስክንደርስ ድረስ ማለት ሃሪት ን ለምን እንደምንጠቀመው? መ እንደምንጠቀመው አወቃቀሩ ምን አይነት መልክ እንዳለው የሚለውን ክንደርስ ድረስ በአራት ደረጃዎች ታልፋላችሁ ማለት ነው። ስለዚህ የምንጀምረው በምንድነው በአወቃቀሩ መረዳት የምን የፓስት ት ተንስ ምክንያቱም ሀርት ቢን የሚለውን እዛ ጋር የተቀናቀለ ነገር ስላለው ወይም ደግሞ የሚገናኝ ነገር ስላለው በደንብ ግልጽ ማድረግ ስላለብን ነው። አወቃቀሩ ምን ይመስላችኋል? ሀዳ አለ ከዛን ፓስት ይመጣል። ኖርማሊ በአወቃቀሩ ላይ ሃድ ትቀመጥና ለምሳሌ ከዛ በፊት ደግሞ ሰብጀክት ካለ ሰብጀክታችን አይ ሃድ ወይም ደግሞ ሃድ ከዛን ፓስ ፓርቲሲፕል ይቀመጣል። ፓስ ፓርቲሲፕል እዚህ ጋር ማንኛውም ቃል ሊሆን ይችላል። ማለትም ሶስተኛ ቨርብ ማለት ነው። ስለዚህ ለምሳሌ ሃድ ቢን፣ ሃድ ዶን፣ ሃድ ሲን፣ ሃድ ጎን፣ እነዚህም በሙሉ ሃድ ከዛ በኋላ የመጣውን ግስ ሶስተኛው ግስ ነው ወይም ደግሞ ቨርብ ትሪ አሊያም ደግሞ ፓስት ፓርቲስፕል ይባላል። የፓስት ፐርፌክት አንድ ምሳሌ ልንገራችሁ። ምን ማለት ነው? ከእራት በፊት የቤት ስራይን ጨረስኩኝ እያላችሁ ነው ማለት። ከእራት በፊት የቤት ስራይን ጨርሽ ያለው ወይም ደግሞ ጨረስኩኝ እያላችሁ ነው ነር ስት። ይሄ ራሱን የቻለ የምን የፓስት ፐርፌክት ቴንስ አወቃቀር ነው። ምን ሀሳቡን ከተረዳችሁ እዚጋ ከእራት በፊት የሆነ ነገር ጨርሻለሁ እያልኩኝ ነው ማለት ስለዚህ፣ ሁለቱም በኃላፊ ጊዜ ሆነ፣ ግን አንዱ ከአንዱ ቀድሞ አለቀ ማለት። ሌላኛው ምሳሌ ሺ ሃድ ለፍት ወን አይ አራይቭድ፣ ነበር ስደርስ ወጣ ነበር። ስለዚህ ምንድነው ማለት ነው? እኔ በደረስኩ ሰዓት እሷ ኦሬዲ ቀደም ብላ ወጣ ነበር ማለት። አንዱ ነገር ቀደም ብሎ ተከናወነ፣ ያንንም ኃላፊ ጊዜ ላይ ተከናወነ ነገር አንዱ ቀድሞ ግን ተከናውኗል እያለ ነው ማለት ነው። ሁለተኛው ክፍል f ወይም ደግሞ የሃድ ቢን ትርጉሙ ምንድን ነው? በኃላፊ ጊዜ ላይ እውነት የሆነ ኤግዚስት ያደረገ ወይም የነበረ ግን ከአንድ ኃላፊ ድርጊት በፊት የተከናወነ ነገር መኖሩን መግለጽ ስንፈልግ ሃድ ቢን እንጠቀማለን። እስካሁን ድረስ ወደ ዋናው አልደረስንም። ይ ግን አጠር ጥሬ መደንበሪያ ይ ካላብራራሁላችሁ ወደዛ ስንገባ ግራንድ አይገባቸው በሚል እ ስለዚህ ምሳሌ ልንገራችሁ። ቢፎር ዘ ሚቲንግ ስታርትድ ሺ ሃድ ቢን ታየርድ። ቢፎር ዘ ሚቲንግ ስታርትድ ምን ማለት ነው? ስብሰባው ከመጀመሩ በፊት ደክሟት ነበረ። ስለዚህ ምን ማለት ነው? ስብሰባ ነበረ። ስብሰባው ደግሞ ከመከናወኑ በፊት የድካሙን ሁኔታ የተፈጠረ መቼ ነው? ስብሰባው ምንድነው? ከመፈጠሩ በፊት ነው ማለት ነው። ስለዚህ ሀሳቡ ምንድነው? ስብሰባ አለ። ከዛም ደግሞ የደከመው ሰው አለ። ስለዚህ ሁለቱንም በኃላፊ ጊዜ የተከናወኑ ነገሮች ናቸው። አንዱ ከአንዱ በፊት ተከናውኗል። ምንድነው የተባለው? ስብሰባው ከመከናወኑ በፊት እሷ ደክሟት ነበረ። ሁለቱንም በኃላፊ ጊዜ ነው። ስለዚህ እዚህንን ሳይከናወኑ በፊት ይሄ ተከናውኗል እያለን ነው ማለት ነው። ሌላኛው it had been cold before the sun came out it had been cold before the sun came out ማለትም ስለዚህ ሁለት ነገሮች አለ አይደለም ኢት ሀድ ቢን ኮልድ ቢፎር ዘ ሰን ኬም አውት ፀሐይ ከመውጣቷ በፊት ቀዝቃዛ ነበረ አየሩ ቀዝቃዛ ነበረ እያለ ነው ማለት ነው ስለዚህ የአየሩ የመቀዝቀዝ ሁኔታ ከፀሐይ ከመውጣቷ በፊት የተከናወነ ጉዳይ ወይም የሆነ ጉዳይ ሁለቱንም በኃላፊ ጊዜ ግን ተከናውነዋል ማለት ነው ተፈጥረዋል በጣም ጥሩ አሁን ወደ ዋናው ነጥባችን ደርሰናል ሀድት ብን የሚለውን ኬት የመጣ ነው እንዴት ሀድት ብን ብለን እንጀምራለን አንድ አረፍተ ነገር ብለን ብናስብ ዘ ተርድ ኮንዲሽናል የሚባል ነገር አለ። ይህንን ራሱን የቻለ ቪዲዮ ሰርቻለሁ። ቪዲዮት እናገኘዋለን ካላችሁም በኋላ ቪዲዮ መጨረሻ ላይ ነግራችኋለሁ ነው። ግን ተርድ ኮንዲሽናል ስታስታውሱ ወደዚህ ስንመጣ ተርድ ኮንዲሽናል ማለት ኤፍ ክላዝ አለ፣ ከዛን ሪዞልት ክላዝ አለ ወይም ደግሞ የውጤት ክላዝ አለ። ስለዚህ ይህንን በዚህ አረፍተ ነገር ተርድ ኮንዲሽናል ላይ ስንመጣ ምን እናደርጋለን? ፍሊፕ እናደርጋለን ወይም ደግሞ ስዋፕ እናደርጋለን። ምንን ስዋፕ እናደርጋለን የሚለው ኖርማሊ አንድ የሰርድ ኮንዲሽናል ስንጀምር ኤፍ ኤት ሃድ ቤን ልንጀምር እንችላለን። ኤፍ ኤት ሃድ ቤን አንድ አረፍተ ነገር በዚህ መልኩ ከጀመርን ማለት ነው ሶስተኛ ኮንዲሽናል ይባላል። ስለዚህ ኤፍ ኤት ሃድ ቤን ከማለት ይልቅ አሁን ምናደረጋለን ማለት ነው፣ ሃደት ቤን እንላለን። ስለዚህ ኤፍ እናወጣናት። ኤፍ ስናወጣት ምን ትቀራለች? ኤት ሃድ ቤን አይደለ? ከዛን ኤት አነሳን ና በሃድ እና በቤን መሐለል አስቀመጥናት ሃደት ቤን ስንል ተመሳሳይ ትርጉም አላቸው ከኢፍ ኢት ሃድ ቢን እና ሃድ ኢት ቢን የሚለውን ትርጉማቸው ምንም አይለወጥም ይሄ ትንሽ አድቫንስ የሆነ እንግሊዝኛ ስለሆነ ነው ኢንቨርዥን ወይም ደግሞ የምንድነው የኢንቨርትድ የሆነ የኮንዲሽናል ሶስተኛ ኮንዲሽናል ማለት ነው ስንጠቀም ኦኬ ምሳሌ እንገራችሁ ኢፍ ኢት ሃድ ቢን ሰኒ ዊ ውድ ሃቭ ጋን አውት ኢፍ ኢት ሃድ ቢን ሰኒ ዊ ውድ ሃቭ ጋን አውት ይሄው አረፍተ ነገር በሐደት ብን ይስተካከላል። ተመሳሳይ ናቸው ብለን አላለ። ስለዚህ መለወጥ እንችላለን። ስለዚህ ሐደት ብን ሳኔ ዊ ውድ ሃቭ ጋን። አያችሁ ተመሳሳይ ትርጉም አላቸው። አራተኛ የዛሬ ትምህርት ትርጉሙ ለምንድን ነው የምንጠቀመው ብለን ካሰብን የመጀመሪያው አጠቃቀም እውነት ያልሆኑና በምናባችን ባለፈው ጊዜ ቢሆን ኖሮ ብለን የምንመኛቸው ነገሮች ሲኖሩ ለመግለጽ እንጠቀመዋለን። ይህንን ሀደት ቤን ብለን ስናወረ ማለት፣ ስለዚህ በምንድን ነው እውነት ያልሆኑና ግን በምናባችን ባለፈው ጊዜ ቢሆኑ ኖሮ መግለጽ የምንፈልግ ይህንን ሀድ ቢን ብለን አረፍተ ነገራችን ልንጀምር እንችላለን። አሊያም ደግሞ ጸጸትን ለመግለጽ ልንገልጽ እንችላለን። ወይም ደግሞ ለመጠቀም አንድ የሆነ ጸጸትን ነገር አለ። ያ ነገር ለመግለጽ ስንፈልግ ይህንን መግለጽ እንችላለን። ይህንን ሐረግ መጠቀም እንችላለን። ሌላው በሀሳብ እውነት ቢሆን ኖሮ ብለን የምናስበው ነገር ለመግለጽ መጠቀም ስንፈልግ ወይም መግለጽ ስንፈልግ ይህንን ሐረግ እንጠቀማለን ማለት ነው። ቀደም ብዬ የነገርኳችሁ ምሳሌ ነበረ፣ ሀድ ኢት ብን ሳኒ ዊ ውድ ሃቭ ጋን አውት። ምን ማለት ነው? አየሩ ፀሐይማ ምን ቢሆን ኖሮ እንወጣ ነበረ። ስለዚህ አየሩ ፀሐይማ አይደለም ማለት ነው በአሁኑ ሰዓት። ስለዚህ ምን እያሉ ማለት ነው? በምኞታቸው የገለጹ ነው፣ እንደው ፀሐይማ ቢሆን ኖሮ እንደዚህ እናደረግ ነበር እያሉ ነው። አንድ ምሳሌ ሊጨምርላችሁ፣ ሀድ ኢት ብን ቺፐር አይ ርካሽ ቢሆን ኖሮ እገዛው ነበር እያለ ነው ማለት ነው። ስለዚህ አሁንም በምናቡ ያ ነገር ያው ርካሽ አይደለም፣ ርካሽ ቢሆን ኖሮ እያለ ነው። ስለዚህ አይደለም ማለት ነው። በእውነት አይደለም። ስለዚህ በኃላፊ ጊዜ ወይም ደግሞ በሀሳባችን የምናስባቸው ቢሆኑ ኖሮ ብለን መግለጽ ስንፈልግ ይህንን ሀረግ እንጠቀማለን ማለት ነው። መረዳታችሁ እንዳውቅ ሶስት ጥያቄዎቹ ነግራችኋለሁ። እነሱን ሳስቀምጥላችሁ በኢፍ ክሎዝ ነው ወይም ደግሞ በ third ኮንዲሽናል ኖርማሉ አስቀምጥላችኋለሁ። ከዛ እናንተ ደግሞ ምን ታደርጋላችሁ ማለት ነው፣ በ had been ቀይራችሁ ታስቀምጣላችሁ። የመጀመሪያው if it had been cold I would have stayed home የመጀመሪያው ነው በ had been የሚለውን አስተካክላችሁ ትልኩልኛላችሁ ማለት ነው በኮሜንት ላይ። ሌላኛው if it had been necessary we would have helped አሁንም ቀይራችሁ በ had been ከዛን ታስቀምጣላችሁ። ሶስተኛው if it had been his idea he would have told us በምንድን ነው በሃት ብን ቀይራችሁ በሃደት ብን ፎርም ማለት ነው ቀይራችሁ አስቀምጡልኝ። እንግሊዝኛ ለመማር ፍላጎት እንዳላችሁ እርግጠኛ ነኝ። ነገር ግን በቦታና በሰዓት ከተገደባችሁ ይህኑ ችግር ለመፍታት ያዘጋጀናቸው የኦንላይን ኮርሶች አሉ። የትም ቦታ ሆናችሁ ኢትዮጵያ ውስጥም ሆኑ ውጭ ሀገራትም ሆኑ የምትማሯቸው ሁለት የጀማሪና የመካከለኛ ደረጃ በተለይ ስፒኪንግ ላይ ፎከስ የሚያደርግ የኦንላይን ኮርሶች አዘጋጅተንላቸዋል። እነዚህን ኦንላይን ኮርሶች በፈለጋችሁት ሰዓት በፈለጋችሁት ጊዜ በአመቺ በሆነው ሰዓት ላይ የምትማር ለእናንተ ማለት ነው የምትማራቸው የኦንላይን ኮርሶች ስለሆኑ አሁኑ መማር መጀመር ትችላላችሁ። ስለ ዋጋ ብትጠይቁኝ በጣም ተመጣጣኝና ኪስን የማይጎዱ ዋጋ ነው ያወጣንላቸው። ስለዚህ አሁኑን መማር መጀመር ትችላላችሁ። የት እናገኛችኋለን ካላችሁኝ www.speaktoreach.et ብላችሁ ብትገቡ ኦንላይን ኮርሶቹን ታገኛላችሁ። ምን የጠበቃችሁ ነው? እዛ እንገናኝ።